ስሜ ሱራፌል መለሰ ይባላል። አሁን የማቀርብላችሁ ጥቅስ ነው፣ ጥቅሱ የሚገኘው መሳፍንት 14 ነው። ሳምሶን ወደ ተምና ወረደ፣ በተምናም ከፍልስጤማውያን ልጆች አንዲት ሴት አየ። ወጥቶም ለአባቱና ለእናቱ በተምና ከፍልስጤማውያን ልጆች አንዲት ሴት አየሁ፣ አሁንም እርሷን አጋቡኝ አላቸው። እነርሱም ካልተገረዙ ከፍልስጤማውያን ሚስት ለማግባት ትሄድ ዘንድ ከወንድሞችህ ልጆች ከሕዝቤ ሁሉ መካከል ሴት የለምን? አሉት። እርሱም ለዓይኔ እጅግ ደስ አሰኝታኛለች እና እርሷን አጋባኝ አላቸው። ሳምሶን አባቱም እና እናቱ ወደ ተምና ወረዱ። በተምናም ወዳለ ወደ ወይኑ ስፍራ መጡ። እነሆን የአንበሳ ደቦል እያገሳው ወደ እርሱ ደረሰ። የእግዚአብሔር መንፈስ በኃይል በእርሱ ላይ ወረደ። ጠቦትን እንደሚቆራረጥ በእጁ ምንም ሳይኖር ቆራረጠው። ያደረገውንም ለአባቱና ለእናቱ አልነገርም። ወርዶ ከሴቲቱ ጋር ተነጋገረ፣ እጅግም ደስ አሰኘችው። ሊያገባትም ተመለሰ የአንበሳውን ሬሳ ያይ ዘንድ ከመንገድ ፈቀቅ አለ። ንብ ነበረበት፣ ማርም ሰፍሮበት ነበረና፣ ማሩንም መንገድ ለመንገድ እያበላ ሄደ። ወስዶም ለአባቱና ለእናቱ ሰጠ፣ ማሩንም በሉ። ከአንበሳው ሬሳ እንደ ወሰደ አልነገራቸውም። አባቱን እናቱን ጎበዞች እንዲህ ያደርጉ ነበርና በዚያ በዓል አደረገ። እርሱንም ባዩት ጊዜ ከእርሱ ጋር እንዲሆኑ ሌሎች ሠላሳ ሰዎች ሰጡት። እርሱም። እንቆቅልሽ ልስጣችሁ፤ በሰባቱም በዓሉ ቀኖች ውስጥ ፈታችሁ ብትነግሩኝ ሠላሳ በፍታ ቀሚስና ሠላሳ ለውጥ ልብስ እሰጣችኋለሁ፤ ፈታችሁ ባትነግሩኝ ግን ሠላሳ በፍታ ቀሚስና ሠላሳ ለውጥ ልብስ ትሰጡኛላችሁ አላቸው። እነርሱም። እንድንሰማ እንቆቅልሽህን ንገረን አሉት። እርሱም። ከበላተኛው ውስጥ መብል ወጣ፣ ከብርቱም ውስጥ ጣፋጭ ወጣ አላቸው። ሦስት ቀንም እንቆቅልሹን መተርጎም አልቻሉም። በአራተኛውም ቀን የሳምሶንን ሚስት መልሱን እንዲነግረን ባልሽን ሸንግው አለዚህ አንቺንና የአባትሽን ቤ በእሳት እናቃጥላለን፤ አሏት። ወደዚህ የጠራችሁ ልገፉ ነሆነ አሏት። የሳምሶንን ሚስ በፊቱ ያለቀሰች፤ በእውነት ጠልተኛል ከቶም አትወደኝም። ለሕዝቤ ልጆች እንቆቅልሽን ሰጥታቸዋል፤ መልሱን ትርጓሚውንም አልነገርኸኝም አለችው። እርሱም ለአባቴና ለእናቴ አልነገርኋቸውም ላንቺ ለአንቺ እነግርሻለሁን አላት። ሰባቱንም የበዓል ቀኖች በፊቱ አለቀሰች፣ ንዝንዛለችና በሰባተኛው ቀን ነገራት። በሰባተኛው ቀን ፀሐይ ሳይገባ የከተማይቱ ሰዎች ከማር የሚጣፍጥ ምንድር ነው? ከአንበሳስ የሚበረታ ማን ነው? አሉት። እርሱም በጥጃዬ ባላረሳችሁ፣ የእንቆቅልሽን ትርጓሜ ባላወቃችሁም ነበር አላቸው። ኦዳስ ወደ አስቀሎናም ወረደ ሰላሳ ሰዎችንም ገደደ ለብሳቸውንም ወስዶ እንቆቅልሹን ለፈቱ ሰዎች ሰጠ። ቁጣም ነደደ፣ ወደ አባቱን ቤት ወጣ። የሳምሶን ሚስት ግን ከተባበሩ ከሚዲዎቹ ለአንደኛ ሆነች።